ብሶት የወለደው ብሶት አዋላጅ! እፎይ ተነፈስን፣ መቀሌ ደረስን። ከተስፋይቱ ምድር ከቀድሟችን ዕድር መቀሌ ደረስን፣ አሁን ተነፈስን። አሁን ምን ነበረ፣ ምን ነበር የቀረው? የመጣንበትን ለሕዝቡ እንንገረው። ከአዲስ አበባ ከንፈን፣ ጓዛችን ሸክፈን፣ ጉዳችንን ታቅፈን፣ መቀሌ ሲንገባ፣ አታ ንገርባ፣ ንገር ለሕዝብካ ተሸንፈን መስሎት ማንም እንዳይቦካ ብንሸነፍ እንኳ ተሸነፍም ብለን ክብራችንን ጥለን ታሪካና ጎድፍም እዛ ብንሸነፍ እዚያ አንሸነፍም። ግን ቆይ እስኪጌታው እንደምላም ታታው ህዝቡ እኮ ሰምቶታል መሸነፋችንን ከኛ ቀድሞ አውቆታል። አታዝንበለማ ናይ ወዲ ጠማማ እንታይ ክብል እዚ እንዳልደፋህ በዚህ እኛ በዚ እኛ ተጋዳላይ የወረድነው ከላይ ለረፍት ነው እንጂ የጀጋኑን ልጂ ማን ነው የሚረታ? ይህን ያው ፎለምታ ትታሻልህ ማታ። አታወዲ ለቁማጽ ንምንታይ ልምጽማጽ ሽንፈትህን ቆርጥም ያልኩህ ብቻ ፈጽም። ስትናገር አስብ፣ አሁን ህዝቡን ሰብስብ። የመጣንበትን የደረስንበትን እኔ ነግረዋለው። ሰብስብልኝ ህዝቡን፣ ድሮም ማውቀዋለው የትግራዋይ ልቡን። እኛ እስክንዘጋጅ እስክንቆነጃጅ፣ አንተ ያዝ ድግሱን፣ አስጥልልኝ ዳሱን ብትፈልግ በገንዘብ ብትፈልግ በዩሮ፣ ህዝባችን ሰሞኑን እንዳይበላ ሽሮ ፓውንድም ይዘናል ዶላር ብትፈልግስ፣ ብቻ በፈለግከው ድብልቅ አርገህ ደግስ። እንዳትረሳ ቁርጡን በዛ አርገው መጠጡን፣ ከቢራ እስከ ቮድካ ኮኛክና ውስኪ እንጋብዞ እስኪ፣ ህዝባችን ይጠጣ ምንም እኳ አይመጣ። እኛ ተጋዳላይ የወረድነው ከላይ ብሶት የወለደን ከስልጣን ላይ ወርደን ብንመጣም ተዋርደን፣ እድሜ ለትግራዋይ ጀጋኑ ተብለን እንጠጣለን ጎርደን። አበደን አበደን፣ ደመቀ ሸወደን፣ አብያሳበደን ኢሳይያስ ከበደን። ና ወዲህ አለቃ ሎ ምግቡ ይብቃ፣ ክፎቶ ሙዚቃ እንደንስ በቃ። ጨፍሩ እንጨፍር፣ ማንም እንዳያፍር፣ ተሸነፉ ብሎ ይጨፍር ሱቅ ብሎ አውቀዋለሁ፣ ሕዝቤን ሙዚቃ ይወዳል፣ በላይ በላዩ ላይ መጠጡ ይቀዳል ከሞቅታው መሃል ብሶት ይወለዳል። ዝተከበርካ ህዝብ ትግራይ ስምዓኒ ሀደ ጥራይ ሀደ ጥራይ እኛ ተጋዳላይ የወረድ ነው ከላይ ከስልጣን ላይ ወርደን፣ ሸገር ላይ ተዋርደን ብሶት የወለደን ብሶት የወለድ ነው ደሞ እንደለመድ ነው። ያው መጣንላችሁ፣ እንኳን ደስ አላችሁ ትግራዋይ የተዳሩ እንታይ እግርግሩ እግርግር አይደሊ ትግል እዩ ትግሊ ያኔ በትግላችን ወልዶን ብሶታችን መንግስቱን ደምስሰን አዲስ አበባ ደርሰን ዓለምን አምሰን ሕንፃውን ገንብተን ዶላሩን አሸሽተን የቀረውን ዘርፈን በካዝና ቆልፈን ቶስካኖ አጭሰን በውስኪ በስብሰን ቢያወርዱን ከስልጣን ተመልሰን መጣን። ብሶት የወለድነው ደሞ እንደለመድነው እናንተን አስታውሰን ጦርነት ጸንሰን አንድ ሁለት መቶ ሺህ እንቀንሰው ሺህ መቶ መቶ ሃምሳ ሺህ ወጣት አስጨርሰን ልንሄድ ተመልሰን ወደ አጣነው ስልጣን ልንታገል መጣን። ትግራዋይ ልብበል ያልንህን ተቀበል። በወዲያኛው ቅያስ ጠላትህ ኢሳይያስ፣ ሊያርድህ መጥቶብሃል፣ ጦር አዝምቶብሃል። ፋሽስቱ አብይ አህመድ ሊያደርግህ ዶግ አመድ። ልብበል ተጋሩ አፉን ከፍቷል ጦሩ አንተን ሊያስገብሩ ትግራይን ሊወሩ ያን ወርካትን በደም ያንተን ከዚህ ቀደም ጀግንነት የናቀ ወይም ያላወቀ ጠላት መጥቶብሃል። ዙሪያ ተከብሃል፣ እጅ ስጥ ይለሃል። በአራቱም አቅጣጫ የለህም ማምለጫ። ነፃነት ባርነት፣ ሁለቱ ነው ምርጫ። የቱ ይሻልሃል ብሎ ማን ያመሃል? አንተን ለጀግንነት አትመርጥም ባርነት፣ ትሞታለህ እንጂ አትሰጥም እጅ። አጆሃ አጀጋኑ አጆሃ አጆሃ ብለን አጀግነን አንተን አስገድለን በሞት እየቀጣን እንይዛለን ስልጣን። ያ የጥንቱ አማራ በህዝቡ እንዲጠራ ጠላታችን ሆኖ ሴራው ተጎንጉኖ የእኛው ማኒፌስቶ ድጋሚ ተነስቶ ለትግራዋይ እናት ታሪክ ተረክንላት፣ ጠላት ፈጠርንላት፣ የጥንቱን ዝማሬ ደገምንላት ዛሬ ትግራዋይ አምጪ፣ ስንቅሽንም ፍጪ፣ ልጅሽንም ስጪ፣ እኛም ብትንቂ፣ መጥፋትሽን ወቂ በፍርሃት ወንፊት የጥላቻን ቱፊት እያርከፈከፍን ሁሉን አሰለፍን ህዝቡን ከጎናችን እልፍ ወጣቶችን እናት አባቶችን ሽማግሌ አዛውንት ማህይም ሊቃውንት ቃልቻው ዳቆኑ ሁሉም ታጋይ ሆኑ ቄስ እስከ መነኩሴ ታጥቀዋል አንካሴ ምን ሊያረቅ ቅዳሴ ትግራይ ስትደፈር ምን ይረባል ሞፈር ገበሬው ተቆጣ እርሻ ጥሎ ወጣ ውስጡን እያወቅን ሁሉን አስታጠቅን ካፍ እስከ ገደፉ ከታንክ እስከ መድፉ ዘርፈን በደህናው ቀን ሚሳኤሉን ታጥቀን መብረቃዊ ጥቃት ትግራይን ለናቃት የአድሃሪ ወታደር ያለመደራደር ሰሜን እዝን አንቀን ልብሱን አስወልቀን አርደን በተኛበት ትጥቁን ታጠቅንበት ሁሉንም ደምስሰን ልብሳቸውን ለብሰን ትጥቃቸውን ወርሰን ጥላቻው ሲብሰን ከፍተን ሙዚቃውን አጮኸን ላንቃውን ሬሳ ከምረን ስንጨፍር አድረን በውፈር ተበገስ አሁን ነው መገስገስ ጠላት ሳይደራጅ ሳይመጣብን አራጅ ሕዝቡ ተቈጥቷል፣ አብይ ጦር አዝምቷል፣ አዲስ አዛዥ ጠርቷል። ጥንት ያባረር ናቸው እና አበባው ናቸው እንኳን ባጫን ቀርቶ ሳዳምን ቢጠሩ ዋጋ የላቸውም። ተደምስሷል ጦሩ ብለን በመፎገር ገና ሳንሻገር ተጀመረ ውጊያው አለቀብን መውጊያው ጠፋብን መተኮስ ታይጉዱ ሃጎስ ተተረማመሰ ሃገሩ ታመሰ። በሰማይ በምድር የወያኔ ዕድር ሆነበት ምጽዓት። ጽንዓት ጽንዓት ማን ያጣበቀኝ ወዲ አፎም በቀኝ አብቹ በግራ መጣብኝ። አማራ ትግራይ ትእስር ትግራይ ትእስር ሴት ገባ ጉድጓድ ስር ትናገረው አለ ና ውጣ የታለ? ያው ባለ ከዘራው ወያኔ ሲጠራው ከገባበት ዋሻ ነዋውጣን ተውሻ ይሄ ነው ጦርነት የሚያወጣ አርነት የባህል ጨዋታ በልንጫወታ ታታታታታታ አታግደፋታ ወዴ አፎን በዚህ ይተኩሳል ኡዚ አብይ በድሮን ዙሪያችንን አጥሮን ታንኪ ያስገመግማል መድፍ ያጉረመርማል ጥይት ያንባርቃል ኢሳያስ ይስቃል አብቹ ተናዷል ጦሩ እንደሳት ነዷል የባጫ ብስጭት የአበባው ቁጭት ንጭት ጸጉር ንጭት የሕዝባችን ንዴት እንዴት እኮ እንዴት እሳት ሆነች ትግራይ ከምድር ከሰማይ ይህንን ጉድ ከማይ ስጠኝ እስክርቢቶ ዲስግራስ ያቶ ያ ንጭ ሰላቶ እኛን እሳት ከቶ ተኛ ድምፅ አጥፍቶ ሳይሰማነው ሰምቶ ጆ ባይደን ወዳጅን አሁን ምን ይበጅን እንዲህ ስታስፈጅን ብለህ በለውማ ናይ ወዲ ጠማማ ላክበት መልእክቱን አብይ አህመድ ምቱን አጠንክሯልና ጦርህን ይዘህና ወይ ላክልኝ ጦሩን አንድ ላይ ዶላሩን ፓውንድ ጋር እኩል በጅቡቲ በኩል ብትፈልግ በሱዳን ብቻ እንዳትከዳን። እግረ መንገድህን ጥራው ወዳጅህን፣ ለዚያ ክፉ ከይሲ ንገረው ላልሲሲ። እናንተን አምኜ እሳቱ ላይ ሆኜ እኔው አራግቤ እኔው ተንገብግቤ እንዴት እችላለሁ አሁን ፈረቻለሁ። አደራ ጆባይደን የዛሬን ውለደን ብዬ ተናዝዤ በድሮን ደንዝዤ ጀመርኩኝ ሽሽቴን አላበኝ ብብቴን አባይ ፀሐይ ሞተ እሰይ ተከተተ ስዩም ተደገመ ፍትህ ተፈጸመ። አስመላሽ ገደሉት እሱ ልስ ይበሉት እስኪትወኝ አሁን እኔሳ ምልሁን አብቹ አምርሯል አዲግራት ተሻግሯል። ቀርቧል ለመቀሌ ወይ አወይ ድሌ ልሸሸግ እንጂ ከምሰጥም ማጂ ገብቼ ከዋሻ አይምረኛ ውሻ መቼም እዚህ ደርሶ አንገቴን ቀንጥሶ ሳይጥለው ከመሬት አወየሱ ምሬት ለህዝቡ ነግረ ነው ባጫንም ማርከነው በቃ ሸንፈናል። ሄደናል ሄደናል ወደ አዲስ አበባ ሸገር ልንገባ ብለን ሸውደ ነው መቀሌን ለቀቅን ጦሩ እንደባለቅን ከህዝባችን መሃል ማን ወንድ ይለይሃል ዩኒፎርም አውልቁ ሁናችሁ ጠብቁ ሰላማዊ ኗሪ እስኪመጣ ጥሪ፣ ብለን ነግረናቸው ናቸው ተሰናበት ናቸው። ታጋዩን ወደ እርሻ እኛ ወደ ዋሻ። አብቹ መቀሌን ከተቆጣጠረ እንኳን የታጠቀ ትጥቅም አልነበረ። እንዴት ወዴት ሄዱ? ቆይ ምንድን ነው ጉዱ? ዋናዎቹ ጅቦች ወዴት ተደበቁ? ያ ሁሉ ታጣቂ ከምን ዋለ አለቁ? ቆይ ወዲህ ነው ሀቁ የደበቀችውን ቆሻሻ ከውስጧ እስከምታነጻ፣ መቀሌ ገና ነች፣ አልወጣችም ነጻ።